እኔን የወለደች እናት ከፍ ዝቅ ተደርጋ ስትዘልፍ ነበር። አልደነቀኝም። የዚህ ሁሉ ተባባሪ ደግሞ እናቱ ነች። ልካለ ልክላችኋል። የዚህ ሁሉ ተባባሪ ደግሞ እናቱ ነች። ቤቱ ውስጥ ቤት ውስጥ እየሄደች ሽቶ የምትለቃቀም ልብስ የምትለቃቀም እናትዮዋ ነበረች። እንዲያናቀም እናውጣ የንጉድ እና ትዩ አርነት ስትለቃቀም የነበረችው ከዛ ልጇ ሲጠላት ሌላ ሲ ሲያፈቅር ደግሞ እሷን ደግሞ ልጅቷ ባለ መልሳ ደግሞ አንቺ ቆሻሻ ባለጌ ያሳደግች የመደለች ላይ ተሳደበች። እናትዮዋ ግን የወር አበባ ያለች ማዕፀን አላት ሴት ነች። እናት ነች። ነጠላ ለብሳ ግን ትወጣለች። ቤተክርስቲያን ትሄዳለች። እዚህ ነ ክርስትና ሄ እንደዚህ አይነት ክርስትና ሄ እንግዲህ ሰምተዋል። የዲያቆን እናት ነው ያደረገው። ዲያቆን ስሙን አልጠራም። ዲያቆን ነው የእሱን እናት ፎቶ ለጥፎ እንግዲህ የወር አበባ መከበሪያ ነው ለሴት ልጅ። መምህር እየሰሙኝ ከሆነ ወይ እየተደወሉልዎት ከሆነ እመጣት እችላለሁ። ሁሉን እየሰማ ነው አለው። እንግዲህ ልጅ አዩ ይባላል ከቀሲስ ዲበ የሚሆን ልጅ ነው። በጣም እንግዲህ ከእርሳቸው ጋር ጅነጓንት ነው። ግን ምን አለ ፔሬድ ለአፌ ራሱ ማለት ክብር ነው። ግን ፔሬድ ምታይ የምታይ እንደዚህ ፔሬድ ማየት እኮ ክብር ነው ለሴት ልጅ እኮ እንዴ፣ ፔሬድ ማየት እኮ እግዚአብሔር የሰጣት ነው። እንደዚህ የምታደርግ በየመንገዱ ሽቶ መትለቃቅም የዲያቆን እናትን ሰቅሎ እንዲህ ሲሳደብ ካህን ነኝ የሚል ሰው እዛ ቤት ውስጥ ከገባ እኔ እኔ እንኳን ላከብረ ይቅርና ይቅርታ አርጉልኝ፣ እእንደ ሰውም አላየውም። ለምን ነገ የእኔ ተራ ናት። ነገ የእኔ ተራ ደግሞ የእኔ እናትን ለጥፈው ሊሰድቡኝ ነው ማለት ነው። እናቴ አሁን ምንም የምታውቀው ነገር የለም፣ እዚህ ውስጥ ልወያይ ላውራ የምታውቀው ነገር የለም። ነገ የእናቴ ፎቶ እንደሚለጠፍ እርግጠኛል። ይህንን ቡድን እየመሩት ያሉት ቀሲስ ዲበኩሉ ናቸው። ለምን ቢባል እዚች ጋር መጥቶ ተመስገን ሲናገር ምን አሉ፣ አንተስ ትሳደብ የለ አንተስ እንዲህ ትለ የለ እስቲ ማን ነው የእናትን ፎቶ አድርጎ? ሁለት ግሩፕ አድርገው ነው እንግዲህ የከፈሉት። አስራ አንድ አይሞሉ እነዚህ ልጆች አስራ አንድ ወይንም አስራ አንድ ናቸው፣ ከነ መምህሮቻቸው ጭምር አስራ አንድ ናቸው። አሁን ሁለት ቡድን አድርገውታል፣ እነዚህ አስራ አንድ ሰዎችን ማለት ነው። እና ስንናገር ሰው ተበደልኩኝ ብሎ ካህን ጋር ሲሄድ ካህን እንደ ልጅ ነው ሊያቅፈው የሚገባው። አሁን ማይሆን ነገሮች ሲነገሩ ዋጥ ማድረግ ነው እንጂ የራስን አጀንዳ ማስፈጸሚያ። አክሊልን አንስተዋል። አክሊል የሚያስተምራት ልጅ የኔን ፎቶ ለጥፋ ስትናገር ነበረ። አክሊል እኮ አድርጊ ያላላትም፣ አክሊል እሷ ቤትም አልገባም። አሁን ይህንን ለዛኛው ማካካሻ ብለው ነው ያመጡት፣ ቀሲስ ዲበኩሉ ማካካሻ ብሎ። አሁን አክሊል ቀሲስ ዲበኩሉን ስደቧቸው ብሎ በፍጹም አይልም፣ እንደዚህም ብሎም ማያውቅ ብቻ እሱን ስለሚጠሉት ብቻ ከሱ ጋር የሆነ ቁርሾ ስላለ ብቻ ቅድም ብለዋል መምህር ኤፍሬም የትምህርት ልዩነት ካለ ቢኖረን በትምህርት ልዩነት እንፈተዋለን እንጂ ስድድብ አያስፈልግም ብለው እዛ ቤት ውስጥ ግን የሚባለው ነገር ላይምሮ እንዴ የእርሶን አሁን ለምሳሌ ካህኖት አባቴ ካህኖት የእርሶን እናት ፎቶ አድርጌ በፖስተው በፖስተው እርሶ ምንድን ነው የሚሉኝ እኔ ቤት ይገባሉ የሌባ እናት ብዬ የፖስተው ሌባ እናት ብሎ ነው የፖስተው። እንደዚህ ብሎ ቢፖስት እዛ ቤት ይገባሉ? እና አንዳንድ ክህነታችንን ማድረጉን ቢታወቅ እርሶ ከአን ከሆኖ እና እንደዚህ አይነት ቤት ይገባሉ? እርሶ መመሪ ፍሬም ይሄንን ነው ጥያቄ። ያክብርልን እግዚአብሔር። ዲያቆን ፈለገ ሰላም ብያለው። ጥያቄውን በደንብ እያደመጡ ነበረ። ምናልባት ስልክ ሲደወል ስለነበረ እንጂ ለመውጣት ፍልጌ አልነበረም። ቆይ መምህር ዲያቆን፣ ምንም አያስፈልግም። ፈለገ አሁን እዚህ ጋር እኔ ያለውኝ ፈለገ፣ በቃ ውረዳ አንተ እንዲህ አለ። ሰላም ልበል እንጂ ሰው። ተው ግድ የለም አታስፈልግም ነው በቃ። አዎ ግን የሆነች ነገር ብቻ ተናገር። ፕሪስ ይቅርታ መምህር፣ መንገድ ላይ ነኝ። የሆነ ነገር ተናገሬ ልውጣ ይፈቀደልኝ። በጣም ሁለት ደቂቃ ቢበዛ ነው። እሺ በመጀመሪያ ሁላችሁንም ሰላም ብያለው። አንድ ሺህም ሁላችሁንም እጅግ በጣም ሰላም ብያለው። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። የኔ ተወዳጆች እንዴት አላችሁ? ከሰሞኑ እንዲህ አይነት ጉዳዮች ትንሽ በርከት እያሉ ነው እና እኔ በግሌ ማለት ሁላችንም እንዲው ትልቅ የበረከት ጾም በሆነው በዚህ ጾም ትንሽ በረከታችንን ባናጣ ብዬ አስብ ነበረ። ግን አልሆነም። ዞሮ ዞሮ እና ምናልባት በጣም መሰረታዊ ነገሮች ሲነሱ ነበረ። እኔን በጣም የምትወዱ ለእኔ በጣም ትልቅ ፍቅር ያላችሁ፣ ለእኔ በጣም ትልቅ ክብር ያላችሁ ወዳጆቼ እኔ ስዘለፍባችሁ፣ ስከሰሰባችሁ ቅር ተሰኝታችሁ በአጸፋው እናንተም ሀይለ ቃል ስትዘነዘሩ የነበራችሁ እህቶች፣ ወንድሞች በጌታ ፍቅር ለመናችሁ እኔ ሳይከብደኝ ነገሮችን በቃ ያው ዝም እንዳልኩሉ እናንተም ልክ በዛው በተመሳሳይ ዝም እንድትሉ በሉል ጊዜ ጠይቃለሁ። ምክንያቱም እንደዚህ አይነት ሰዎች ምላሽን ይወዳሉ። እንደዚህ አይነት ሰዎች ሁልጊዜ ጊዜ ስለኛ የሚያወሩት እነሱ ስለተረሱ ነው። ባጭሩን ያው ማለት ነው ፈልገው ያንን ነው። በነገራችን ላይ ፈለገ አትናትዮስ ውስጥ ተጽዕኖ ፈጣሪ ምናምን ይሄ ጌም ላይ የተጀመረ ነገር ነውና፣ ሪል እውነቱም ተጽዕኖ ፈጣሪ ነው ማለት ነው። ምክንያቱም አንድ ሰው ስለራሱ ማውራት ትቶ ስለናንተም የሚወራ ከሆነ ስለ እናንተ ካላወራ ሰዎች የካያደረጉትን ማለት ነው ባጭሩ። ስለዚህ ያ ሰው ስለ ራሱ ሲያወራ ሰዎች ስለማይሰሙት አረተው አንተሽቶ ስለ ራሱ ሲያወራ ሰዎች ስለማይሰሙት ስለ ሰዎች ያወራል። ኦኬ የሆነ ያንትሽን ወይ ፎቶ ያወጣል ከዛ ወይ ይፈል እምቢ ሲል ለሞ ይሁንሽ ገቢያው ቀዝቀዝ ሲል ለሞ ወይ ያኬን ወይ ልደትን እንደዚህ ያደርጋል ምናምን አመን እያለ እያለ ይቀጥላል። ሶ ያ ሰው የሚፈልገው አቴንሽን ማለት ነው በቃ እነዚህ አቴንሽን ሲከር የሚባሉ አይነት ሰዎች አሉ። በአጭሩ ቃል እገባላችሁ ነገር እኔ ፈለገ አትናትዮስ እባላለሁኝ እና በማንኛውም አይነት ጉዳይ ላይ ቅሬታ ካለባችሁ፣ እስፔሻሊ ደግሞ እንዲህ አይነት ሀሳብ ሲያነሳ የነበረው ወንድማችን ቅሬታ አለኝ፣ ፋይል አለኝ፣ ብዙ ቪዲዮዎች ማስረጃዎች አሉኝ፣ እንዲህ አይነት ነገሮች ሲናገር ነበረ እና ቲክታክ ላይ መፍትሄ አይገኝም። ባጭሩ ፈለገ አትናትዮስ የመብት ጥሰት ፈጽሞባችሁ ሊሆን ይችላል፣ ወይም ደግሞ ወንጀል የሚባሉ ነገሮችን ፈጽሞ ሊሆን ይችላል። ፈጽሞባችሁ ያላችሁ ሰዎች ካላችሁ ቲክታክ ላይ ተቀምጣችሁ በማውራትና በመናገር የምታተርፉት ነገር የለም። ስለዚህ አገራችን ላይ ህግ አለ። ስለዚህ በህግ ተቋማት በኩል አስፈላጊ ከሆነ እኔ ቦታውን ላመለክታችሁ ይችላለሁ። ሄዳችሁ ከሳችሁ በህግ እኔ ልጠየቅ ይችላለሁ። ፈለገአትናትዮስ የሰራ ወንጀል ካለ ሁሉም ከህግ በታች ነው። በነገራችን ላይ ሁሉም ሰው በህዝብ የሚወደደውም በህዝብ የሚጠላውም የሰው ፍቅር ያለውም የሰው ፍቅር የሌለውም ሁሉም ከህግ በታች ነው። ስለዚህ ፈለገ አትናትዮስ ሲሆን የሰራው ስህተት አለ ብላችሁ የምታምኑ ከሆነ ቲክታክ ላይ በመጮህ የምታገኙት ነገር የለም ወንድሞቼ። በቃ እኔ ዝግጁ ነኝ። በቃ እኔን መክሰስ ትችላላችሁ። በህግ መጠየቅ ይችላል። ከዛ በተረፈ ደግሞ እኔ ስዘልፍ ነበር አልደነቀኝ። ጊዜ የሚያውቀው እኔን የወለደች እናት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 ሳልከፍላችሁ እኔን ፕሮሞት እያደረጋችሁ ነው እንጂ የምትሄዱት የፈለገ አትናትዮስን ክብር ዝቅም ከፍም ልታደረጉት አትችሉ ክብሬን ዝቅ ላረግ የምችለው ኔ በማይገባኝ ቦታ ስገኝ ለምሳሌ ቤተክርስቲያን አገልጋይ ነኝ በማይገባኝ ቦታ ምገኝ ከሆነ ክብሬን አወርደዋል በተመሳሳይ ደግሞ የቤተ ክርስቲያንን ትምህርት ተከትዬ ስርዓተ ቤተክርስቲያን ክብር ደግሞ የምቀጥል ከሆነ ደግሞ እግዚአብሔር አምላክ ኦኬ ስርዓቱን እንዳከበርኩኝ ሁሉ እሱም እጥፍ ድርብ ክብርን ይሰጣል ለምን አምላካችን እግዚአብሔር የሚያከብሩትን የሚያከብር አምላክ ነው በፊሊጶስ ቂ ቂሳሪያ ደቀ መዛሙርቱን ሰብስቦ መነ ይብለን ይሰብ ለወለጉ አለም ይው ብሎ በጠየቃቸው ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወለ እግዚአብሔር ይው ብሎ መለሰለት። ክርስቶስ ይህንን ሰምቶ ዝም አላለም። ጴጥሮስ ንዑድነ ክቡር ነው ያለው ለምን ጴጥሮስ በሚገባ ትክክለኛ የሆነ ማንነቱ ስለተናገረ አክብሮ ማለት ነው። ስለዚህ ንዑድነ ክቡር ነው ያለው ከክርስቶስ ዘንድ ይህን ያክል ክብር አገኘ እና ኤኒዌይስ ነገሮችን በፍቅር ብንቋጭ ደስ ይለኛል እኔ በዚህ አጋጣሚ ማመስገን የምፈልጋቸው ወንድሞች አሉ። ወንድማችን ድል በድል ደውሎ እንደው ምናልባት ያስቀየምኩ ነገር እንኳን ካለ ይቅርታ፣ ያ እግዚአብሔር በሚያውቀው ያን ያክል እንኳን የደረሰ ነገር አልነበረም። ወንድማችን ኬኩም ከዚህ በፊት በላይፍ ስትሪም ላይ ይቅርታ ጠይቋል። ከእንደገና አሁንም ደውሎ በነገሮች በተፈጠሩ ነገሮች በጠቃላይ ይቅርታ ጠይቋል። ይቅርታ መጠየቅ ማለት ትልቅነት ነው። እግዚአብሔር ያክብራቸው እነዚህን ወንድሞች። ከዛ በመቀጠል ደግሞ አሁን የምታስታውሱት ነው የቅርብ ጊዜ ከወንድማችን ሰሙ ጋር ተያይዞ እኔ በቻልኩት አቅም ያለን ክፍተት አለደለ ለመድፈን የተፈጠሩ ችግሮችን ለመፍታት ዝግጁ ነኝ። ቅር የተሰኛችሁት ነገር ካለ ፕሊስ በውስጥ መስመር ሲያወሩኝ ወይ ስልክ ቁጥሬ ካላችሁ ደውሉልኝ ብዬ ተናገር ያለሁኝ ያው መልእክቱ ስላልደረሳቸው ይመስለኛል። እና ምክንያታዊ እንሁን ፕሊስ እኔ ተመስገንን ስጠላ ቤተ ክርስቲያን ትደሰታለች። ያትደሰትም በዚህ አጋጣሚ ብፁ አምላክም እግዚአብሔር ያክብርልኝ። እነዚህ ሶስት ወንድሞች ድል በድል ኬኩ እና ብፁ አምላክ እያንዳንዱን ችግሮች በአጠቃላይ አውርተውን ያው ለነገሮች ምክንያት የሆኑ ስለተገኙ እነሱ መመስገን እፈልጋለሁ። እንዲህ ሲያደርግ በነበረው ሰው ግን ዙሪያ ብዙ ትኩረት ሰታችሁ ተሞ ባታውሮ ደስ ይለኛል። እኔ አንደኛ አልከበደኝም፣ ለእኔ ለክርስትናዬ ይሄ አንዱ ዋጋ ነው። አገልግሎት አልጋ ባልጋ አይደለም። አገልግሎት ሁሉም ሰው የሚያጨበጭብበት ሁሉም ሰው ፈለገዬ ፈለገዬ የሚልበት አይደለም። የግድ መቅመስ አለብን እንዲህ አይነቱን ነገር ሰይጣን ንቆናል ማለት ነው። ባጭሩ እንዲህ ካልተፈተንን ሰይጣን ንቆናል፣ በአገልግሎታችን ንቆናል ማለት ነው እና ግድ የለም እኔ ዘለፉ አልከበደኝም፣ ትችቱ አልከበደኝም። የኔናት አውጥቶ በዚህ በቃ ከፍ ዝቅ ማረጉ መዝለፉምና አልከበደኝም። እግዚአብሔር አምላክ ወንድማችን ለንሳ ሞት ያብቀው። በቃ እንዲህ ያለ ስህተት መንገድ እየተጓዘን ያለው እግዚአብሔር ለንሳ ሞት ያብቃው እሱ ነው። በንሳ ሕይወት እንዲመላለስ ያደርግልን። ሁሉም ሰው አጥፍቶ ይጸጸታል፣ እንዲጸጸት እንግዲህ እግዚአብሔር አምላክ ይርደው። በዚህ አጋጣሚ ማለት እንፈልገው ነገር ምንድን ነው? አሁንም ችግር ካለ ስልክ ቁጥሬን ያውቀዋል። የቅር ያለው ነገር ካለ የተከፋበት ያዘነበት፣ በጣም እንዲህ አይነት ነገሮች፣ አንተ ያረካቸው አናደውኛል የሚላቸው ነገሮች ካሉ አደባባይ ሳይሆን ችግሩ ነው የሚፈተው እኔ ስለሆንኩ በስልክ ቁጥሬን እንደውሎ ያው ያንዳንዱ ነገሮች ቼክ ማድረግ ይችላል። እንደው ይከሰስልን ለሚሉትም ጉዳይ ደግሞ ፈለገ አትናትዮስ ዝግጁ ነው። በህግ አግባብ ማንኛውም ሰው መብቱን ማስከበር ይችላል። ያፈንኳችሁ ካላችሁ፣ የጨኮንኳችሁ ካላችሁ ሄዳችሁ በህግ አግባብ እኔን ማሳየት ይችላላችሁ። እና በዚህ አጋጣሚ ያ ጉዳይ አናዷችሁ፣ አበሻሽቷችሁ፣ ትላንትና ለሊቱ ሙሉ ስታዝኑ የነበራችሁ በጣም ስትቆጡ የነበራችሁ፣ በውስጥ መስመር ያ ነገር እናንተንም ተሰምቷችሁ ብዙ መልዕክት ታስቀምጡልኝ የነበራችሁ ቶች ወንድሞች፣ እግዜር ያክብርልኝ። ሁላችሁንም በጣም ነው የምወዳችሁ። ተሙዬ እድሉ ስለሰጠኝ አመሰግናለሁ። መንገድ ላይ ስለሆንኩኝ ነው እንግዲህ ልሰናበታችሁ። ደህና ሆኑልኝ። ቻው እ እሺ ተሙሳል ብሎ